ካለፈ ነገር ሁላ እኮ እንደዚህ አይደለም። ማቀአንተ እሺ፣ ሀይሚ እኔ ፍቅረኛ ነበረኝ አይደል አይደለ? እሺ ነበረኝ ከዚህ በፊት በቃ በቂ ነው። ማማ እንግዲህ ዛሬ ከባድ ማስጠንቀቂያ ሰጥታለች ማለት ነው። ምክንያቱም ሰሞኑን በተፈጠረው ነገር በውስጥ ሲልኩላቴ ነበር። ኢቭን እንኳን ብሎክ እያደረገቻቸው ለሷ ለመላክ ብለው አዲስ አካውንት እስከ መክፈት ድረስ የደረሱም አሉ እንዴ! በቃ አልፈልጋችሁም ተብላችሁ እንኳን አዲስ አካውንት ከፍታችሁ ቪዲዮ ለመላክ? አረ ሸም ነው፣ ሸም ነው የምር ማለት ነው። እስኪ አሁን ሀይሚ ከደረሰችበት ለመድረስ ቀርቶ እሩብ የሄደችውን እርምጃ እንኳን ለመሄድ ምን አለ ብናስም ማለት ነው። እና ሀይሚ እንግዲህ ዛሬ ማለት ነው የምሬን በጣም ነው ያረካች በጣም ማለት ነው ከሚባለው በላይ። እንግዲህ መልስ ራሱ አልሰጥም ብዬ ዝም ብዬ ብሩክንም አሳልፌ አልሰጥም ብዬ የነበረውም በምክንያት ነበር። ምክንያቱም እኔ ራሱ እንዲነግረኝ ፈልጌ ነበር እሱ ግን ያው አሳይኝ እያለ ስለነበር ብላ እንግዲህ ዛሬ መረጃውንም አሳይታለሽ ማለት ነው። ብሩክም እንግዲህ የሰጠውን መልስም አይታችኋል። ሀይሚ ግን ማለት ነው እና የመሪን የመሪን አድናቂሽ ነን በጣም ማለት ነው እና፣ እንዴ ምንሆናችሁ ነው እናንተ? ሀይሚኮ በቃ እንዴት ነው፣ በሁሉ ነገር ፈጣሪ ያደላት ናት። እስኪ ምን ይጎላታል? ጭራሽ ያለፈ የድሮ እንዴ፣ ድሮ ፎቷስ፣ የህጻንነቷስ ምን ሆነ? ምንም የምትኮራበት አብርሽ በአብርሽ ቻናል ነው አይደል? ቪዲዮ ስራ ነበር ከቤቷ ነው። ጋሽዬ ሲናገር አልሰማችኋትም? አልሰማችሁም? እንዴ ጋሽዬ ሲናገር ሀይሚን የሚሆናት የለም። ሀይሚ በስራ አንደኛ ታታሪ ናት፣ የሚሆናት ሰው የለም፣ ጎበዝ ናት ብሎ ስንት ጊዜ ተናግሯል ጋሽዬ ማለት ነው። መስክሯል ፣ ወንድሞቿም ይመሰክራሉ። እና ድሮ እኮ እንዲህ ነበርሽ አሁንም አለፈልሽ ምናምን፣ ይሄ የቅናት ወሬ ነው። ሀይሚ በቃ ከዚህ በኋላ ማለት ነው፣ አንዴ ተናግርሻል። ሁለተኛ ለነሱ መልስ በቃ አትጭታያቸው ማለት ነው፣ ንቃሽ ማለት ነው። እና ምክንያቱም አንዳንዴ ቅናትም እንዲህ ያደርጋል። ና እንግዲህ ዛሬ ለብሩክም እንግዲህ ያው አስረዳኝ ብላ ማስረጃውን ፎቶ፣ ያለፈ ነገር እንደሆነ ግልጽ ነው። እንግዲህ ዛሬ ግልጽኗል ያለፈ ነገር እንደሆነ ማለት ነው። ብሩክም እንግዲህ ባለፈው የተናገረውን አይታችኋል። ከአንጂ ጋር ሁኜ የሆነ ስህተት ሰርቼ ከሆነ አሳይኝ ልቀጣ ብሎ ነበር። እኛም አያደርገውም ከሀይሚ ጋር ሆኖ ምንም ነገር ይደብቃታል ብለን አናስብም። ብሩክ አያደርገውም እያለ ነው እስካሁን በጽናት የቆየ ነው፣ እና ያለፈ ነገር ግን ሊኖር ይችላል። ግን ደግሞ ቢነግራት ችግር የለውም ግዴታ ባይሆንም ማለት ነው። ግን ደግሞ ማስረዳት ግድ ነው ማለት እኔ እንጃ አይመለከተሽ ምናምን፣ ቡራ ዛሬ በቃ ቆጣቆጣ እያለ ነበርና አይመለከትሽም፣ ባለፈ ጉዳይ ምንም ነገር። በተለይ እሷ ከሆነ የላከችልሽ ሴቶች ከባድ ናችሁ፣ የምትፈልጉትን ነገር አላገኝ ስትሉ በሌላ ነገር ነው ምትመጡ እያለ እንግዲህ፣ ይህን ፎቶ የላክሽው ልጅ ማለት ነው ይግባሽ ለንቺ፣ ይመስለኛል ለሀይሚ ሳይሆን ማለት ነው። ቡራ የመለሰው ማለት ያ ማለት የድሮ ፍቅረኛም ትሁን አዲስም ትሁን፣ በሌላ ጉዳይ መተሽ፣ በሌላ ሳይድ መተሽ፣ እኔን ማግኘት ሲያቀትሽ፣ በዚህ ደግሞ መጣሽ እያለ ነው ብሩክ ማለት ነው። እና በነገራችን ላይ ሀይሚና ብሩክ የሚሰጡት መልስ ወይም ቪዲዮ ሲሰሩ የሚያስተላልፉት ነገር ይግባችሁ እኮ ነው። በቃ የምሬን ማለት ነው። እንዴት ቢሆን ግን እንደሚገባን አልቅም እንዴ! ከዚህ በላይ መልስ አለ እንዴ? እንዴ በጣም ሀይሚ ዛሬ ማለት ነው። በቃ ወጣላት ማለት ነው። ዝም ብላ ከሚዲያ ርቃ ማንንም አላስቀይምም ብላ የሆዷን በሆድ ይዛ ነው ቁጭ ብላይ ነበረው፣ እና ዛሬ ደግሞ መረጃውንም ካሳየች አይቀር ሁሉንም ተናግራለች። አስረዳኝ ብላለች። እንግዲህ ብሩክ ያለፈ ነገር ስለሆነ በቃ ፍቅረኛ ነበረችኝ፣ አለቀ። ከዚህ ውጭ ምንም ነገር መናገር አልፈልግም ብሏል ማለት ነው። እና ሲገናኙ ደግሞ ሰላም አለመባል አለመባባላቸው እኔ ገርሞኛል ማለት ነው። እነዚህ ልጆች በቃ ከባድ ናቸው። የመሬን ማለት ነው እና ብቻ ግን ስለመጡ ደስ ብሎኛል። ሀይሚዬ በጣም ቆንጆ ነሽ። በጣም ምን የሚወጣልሽ ነገር የለም። ድሮ እንዲሁም በህጻንነቴ ቆንጆ ነበርኩ ብላለች ሀይሚ ማለት ነው። በጣም የሚያምር ፎቶ አላት አሁን በጣም ማለት ነው። የትንሽየዋ ገና ህጻን እያለች ከሙቪ ቻናል ነው አደል ያገኘ ነው የምታምር ጸጉሯን ምናምን እንዲህ። ሀይሚ ምን ይወጣላት። የራሳችን ማንነት ወደኋላ ዞር ብላችሁ እዩ። ምን ሆናችሁ ነው? ሰው በማንነቱ ካፈረኮ በቃ የበታችነት ስሜት ነው ያለበት። እና ሀይሜ ደግሞ በማንነቱ አታፍርም። ስለዚህ ብሩክ ደግሞ ብታስረዳት ደስ ይለናል። ያለፈ ነገር እሷ ኮ ለምን አደረግ ከኔ ጋር ሆኖ ያለፈ ነገርም ቢሆን እንኳን አንተ ለኔ እንዲህ አይደል አልነበርክም እያለች ነው ሀይሚ ማለት ያለፈ ነገር ቢሆን ብታስረዳት ቀስ ብለ ደስ ይለናል። አይመለከትሽም በቃ አልነግርሽም የራስሽ ጉዳይ ጨርሰናል ምናምን እያለ ነው ብሩክ እንግዲህ ማለት ነው። እና አይዶን ነው እንግዲህ ነገ ይመጣሉ። እንግዲህ በብሩክ ቤት ደግሞ ስለሚመጡ ችግር የለም ብቻ ስለመጡ ደስ ፍጽም የመከተው እንግዲህ የተናገረውን ነገር ሰምታችሁታል ማለት ነው። እኔ የምፈልገው የሀይሚና የብሩክን አንድነት ነው። አስተሳሰብህ አሁንም ልክ አይደለም፣ አስተሳሰብህን ቀይር እያለ ከሄኖክ ጋር እንግዲህ ትናንትና ማይታችኋል። ይው ቤክ ይጠርቶ አናግሯቸው ነበርና ሄኖክ እንግዲህ ፋይሉ ይውጣ እያለ መከረውን ሳይ ነበረ። የእሱ ተልእኮ ምን እንደሆነ አልገባኝም፣ እውነት ለመናገርና በዚህ ልክ እንደዛ መሆኑ ምን ፈልጎ እንደሆነ ብቻ። ግን ሀይሚና ብሩክ መቼም ቢሆን አይለያዩም አንድ ናቸው።